ሰባተኛው ሀገራዊ ምርጫን ለማካሄድ የዝግጅት ስራዎች ጀምር ያለዋለ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ቦርድ የቀጣዩን ሀገራዊ ምርጫ የዝግጅትና ተያያዥ ጉዳዮችን አስመልክቶ መግለጫ ሰጥቷል። መግለጫውን የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ እንዳነሱት ከሆነ ዝግጅቱ የተጀመረው ምርጫውን በ2018 ዓ ም ለማከናወን በማቀድ ነው። ተጨማሪ ጉዳዮችን ሊነግረን መግለጫውን የተከታተለው ባልደረባችን አሸናፊ ሽብሮ እዚህ ስቱዲዮ ነው የሚገኘው። ከእሱ ጋር ጠር ያለ ቆይታ አደርጋለሁ። አሸናፊ እንደምን ዋልክ? እንደምን ዋልክ በረከት? ይመስገን። በርከት ያሉ ጉዳዮች የተነሱበት መግለጫ ነበር። ምን ምን ዋና ዋና ነጥቦች ተንጸባረቁ? አመሰግናለሁ። እንግዲህ የዛሬው የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ ዋነኛ ትኩረቱ ቀጣይ ዓመት ላይ የሚካሄደውን እንግዲህ ሰባተኛውን የሀገራዊ ምርጫ አስመልክቶ ነው። ሰባተኛው ሀገራዊ ምርጫ እንግዲህ ከቅድመ ዝግጅት ጀምሮ ምን ምን ጉዳዮች ያስፈልጉታል የሚለውን ታሳቢ ባደረገ መልኩ የኢትዮጵያ ብሔራዊ ምርጫ ቦርድ የቅድመ ዝግጅት ስራዎቹን መጀመሩን በዛሬው መግለጫው ላይ ይፋ አድርጓል ማለት ነው። በዚህ በቅድመ ዝግጅት ስራዎች ላይ እንግዲህ የምርጫ ጣቢያዎችን ከመከታተል ጀምሮ እንዲሁም ደግሞ ለዚህ የሰባተኛው ሀገራዊ ምርጫ ያግዛሉ የተባሉ ጥናቶችን በማካሄድ ጭምር ስራዎችን ይሰራ እንደነበር ተጠቅሷል። የቅድመ ዝግጅት ስራዎቹ እንግዲህ በዚህ ዓመት ለየት የተለያዩ ጥናታዊ ስራዎች የተሰሩበት ነበረ። ከስድስተኛው ሀገራዊ ምርጫ ማለትም 2013 አካባቢ የተካሄደውን ሀገራዊ ምርጫ በምን መልኩ የነበሩ ክፍተቶችን ማረም ያስፈልጋል የሚለውን ባለድርሻ አካላትን ጭምር በማወያየት እንዲሁም ደግሞ መራጩ ማህበረሰብስ ምን ምቹ ነባራዊ ሁኔታዎች ሊመቻቹለት ይገባል ከሚሉ ጉዳዮች ዙሪያ እንግዲህ የተለያዩ ጥናቶች ሲደረጉ እንደነበረ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ተናግረዋል ማለት ነው። ይህንን ከማስተካከል አንጻር እንግዲህ በርካታ ስራዎች ሲሰሩ እንደነበረ ተናግረዋል። በተለይ ጥናቶችን ሲሰሩ የተገኙ ግብአቶችን እንዲሁም ደግሞ ሊሻሻሉ የሚገባቸውን ጉዳዮች ተፎካካሪ ፓርቲዎችም ጭምር ሀሳቦችን ሲያነሱ እንደነበር ተናግረዋል። እነዚህን ሀሳቦች መነሻ በማድረግ በተለይ የምርጫ ጣቢያዎችን አስቀድሞ ከመለየትና በተለይም ከማዕከል ጀምሮ መቆጣጠር የሚያስችል አሰራር ከመዘርጋት አንጻር የተሰራው ጥናት ውጤታማ እንደነበር ተጠቅሷል። ይህንን ከመተግበር አንጻር ግን በተለያዩ ክልሎች እነዚህ የምርጫ ጣቢያዎችን መልሰው ከመፈተሽ አንጻርና ከዋና ምርጫ ጣቢያዎች ውስጥ በምን ያክል ርቀት ላይ ይገኛሉ አስፈጻሚ አካላት የቁጥጥር ስራዎችን ለመስራት እንዴት ስራቸው ሊቀልላቸው ይገባል የሚለውን ቅድመ ዝግጅት ጥናቶች ሲደረጉ እንደነበር ጠቅሰዋል። በአሁኑ ሰዓት እስከ 12 ሺ የሚጠጉ የምርጫ ጣቢያዎች ላይ ጥናቶች እንደተደረጉና እነዚህን ተደራሽ ማድረጉን በቀጣይ ደግሞ ይህንን ከማስተካከል አንጻርና በተለይም እያሰፉ እየሄዱ ይህንን የምርጫ ጣቢያዎቹን የመለየት ስራን ወደ 50 ሺ ለማድረስ እየተሰራ እንደሆነ ጭምር ተናግረዋል። ይህንን ከመለየት አንጻር የተሰራው ስራ ውጤታማ ነው። በሶስት ዙሮች በሁለት ዙሮች ተከናውናል ። ቀጣይ ሶስተኛው ዙር ይካሄዳል። ነገር ግን እስካሁን ባለው ሂደት ወደ 12ሺህ የሚደርሱ የምርጫ ጣቢያዎችን ከመፈተሽ አንጻር፣ ድጋሚ ከመከለስ አንጻርና ለመራጮች ምቹ ከማድረግ አንጻር የተሰራው ስራ ውጤታማ መሆኑን ተናግረዋል። ይሄ ሂደት ግን እንዲስተካከል የተጀመሩ ጥረቶች በቀጣይ ተጠናክሮ የሚቀጥሉ ናቸው። ከተገኘው ልምድ ላይ ግን የሚስተካከሉ ስራዎች እንዳሉ ጭምር ተጠቅሷል። ይህንን የማስኬዱ ጥረት ግን እስካሁን ባለው ሂደት አስራ ሁለት ሺዎቹን መለየት እንደተቻለ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተ ወርቅ ተናግረዋል። ይህንን ድምጻቸውን ተከታትለን እንመለስ። አንድ ምርጫ ጣቢያ የት ቦታ ላይ በምን ያህል ርቀት እንደሚገኝ ለመገመት በሚያስችል ወይም ለማግኘት በሚያስችል ረገድ ምርጫ ጣቢያዎቻችንን እያዘጋጀን እንገኛለን። እስካሁን ድረስ ባደረግነው ሶስት ዙር ሚቀጥለው ሶስተኛው ዙር ከሚቀጥለው ሳምንት ይጀምራል ወደ 12000 ምርጫ ጣቢያዎችን ደርሰናል። ከዚህ በኋላ ደግሞ የሚቀሩትን ምርጫ ጣቢያዎች በዚህ አሰራር ለመድረስ እየተዘጋጀን እንገኛለን ይሄ ተከናውሎንን 50000 በላይ የሆኑትን ምርጫ ጣቢያዎች አወቅን ማለት በጣም ከፍተኛ የሆነ የምርጫ ኦፕሬሽን ስራችንን በግማሽ ጨረስን ማለት ነው ምክንያቱም እቃ እንኳን በምናሰራጭበት ጊዜ በአንድ ምርጫ ክልል ውስጥ ስንት ምርጫ ጣቢያዎች አሉ? ምርጫ ጣቢያው ከምርጫ ክልሉ በምን ያህል ርቀት ይገኛል? የሚለውንም ጭምር በግልጽ የሚያስረዳ ለሌሎች ባለድርሻ አካላቶች ግልጽ የሆነ መረጃ መስጠት የሚያስችል በመሆኑ ነው። ይህ እንግዲህ አስቀድሞ የተሰሩ የቅድመ ዝግጅት ስራዎች ላይ መሬት የወረደው ተግባር ነው ማለት ነው። በዘንድሮ እንግዲህ እየተደረጉ ካሉ የቅድመ ዝግጅት ስራዎች ላይ በቀጣይ ዓመት ይከናወናል ተብሎ የሚጠበቀውን ሰባተኛውን ሀገራዊ ምርጫ ቅድመ ዝግጅት ለየት የሚያደርጉ በርካታ ተግባራት አሉ። ከዛ ውስጥ ከተጠቀሱት ውስጥ ይህንን የምርጫ ሂደት እንግዲህ በዲጂታል መልክ የማገዝና የመተግበር ጥረቶች መኖራቸውን የኢፌዴሪ ተወካዮች ምክር ቤት ላይ ቀረበ ረቂቅ አዋጅ አለ። ይህንን ያግዛል የተባለለት በተለይም ማህበረሰቡ በዲጂታል መንገድ መምረጥ የሚችልበት አማራጭ የተመቻቸበት ማለት ነው። ከዚህ ሻገር ደግሞ የቅድመ ዝግጅት ስራዎች ላይ የምርጫ አስፈጻሚዎችን የ ምርጫ ሂደት እንግዲህ አስቀድሞ ከማዘጋጀት አንጻር እየተሰሩ ያሉ ስራዎች አሉ። ከነዚህ ውስጥ አንዱ የምርጫ አስፈጻሚ ኮሚቴዎችን በኦንላይን ፈተና የመምረጡ ሂደት እንደሚከናወን ጭምር ተጠቅሷል። ለዚህ የሚያግዝ ሲስተም እንደበለጸገ ጭምር ተጠቅሷል። ሌላኛው ደግሞ እንግዲህ ከዚህ በፊት የእጩ አባላት ምርጫ ወይም ምዝገባ ሂደት የሚከናወነው በቀጥታ በምርጫ ጣቢያዎቻቸው ነበር ይመዘገብ የነበሩት አሁን ግን ይሄንን በምርጫ ክልሎቻቸው ነበር ቅርታ መመዝገብ የሚችሉት አሁን ግን ይሄንን በቀጥታ ከማዕከላዊ በሚመራ መልኩ የሚመዘገቡበት ስርዓት ተመቻችቷል ይህንን መተግበር የሚያስችል ሲስተም አዲስ ሲስተም መበልጸጉ ጭምር ይፋ ሆኗል ማለት ነው ይሄ እንግዲህ ከቅድመ ዝግጅቱ ስራ ላይ የተከናወነ ነው በቀጣይ ደግሞ ተጠናክሮ የሚቀጥሉ ተግባራት በተለይ የዲጂታል አጠቃቀም ላይ እንግዲህ ፋይዳ ኢትዮጵያ በስፋት እየተገበረች ነው የምትገኘው ወደ 18 ሚሊዮን የሚጠጉ ዜጎቿ የፋይዳ ተጠቃሚ ሆነዋል ይህንን በምርጫ ሂደት ውስጥ የማሳተፍ ቅድመ ዝግጅት መሰራቱን ተናግረዋል የፋይዳ መታወቂያ ያላቸው ሰዎች የፋይዳ ማንነት መታወቂያ ያላቸው ሰዎች የምርጫ ምዝገባ ላይ በፋይዳ መመዝገብ እንደሚችሉ ተገ ተገልጿል ማለት ነው በዚህ መድረክ ላይ ይህ ማለት ግን ፋይዳ ሳይዙ መመዝገብ አይቻልም ማለት አይደለም ለምርጫው ብቁ የሆነ አካል ሌሎች የቀበሌ መታወቂያዎችን በመያዝ መመዝገብ እንደሚችል ጭምር ተጠቅሷል ፋይዳ ግን ቢመዘገብ በተለይ ለምርጫ ሂደቱ ዲጂታል እጅግ ጠቃሚ እንደሆነ ጭምር ተጠቅሷል እነዚህ በዚህ የሰባተኛው ሀገራዊ ምርጫ ላይ ይተገበራሉ ተብሎ የሚጠበቁ ናቸው ከዚህ ባሻገር ደግሞ እንግዲህ በዘንድሮ ዓመት ለየት የሚያደርገው አስቀድሞ በተሰሩ ጥናቶች ላይ ከዚህ በፊት የሀገር ውስጥ ተፈናቃዮች በመራጭነት ነበር የሚታወቁ ይህንን አሰራር ግን በማሻሻል የእጩ ተመራጭነት ጭምር እድል እንዲመቻችላቸው ጥናቶች ተሰርተዋል ይህንን መተግበር የሚያስችል ነባራዊ ሁኔታ ጭምር መፈጠሩን ነው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ መላትወርቅ ኃይሉ ያነሱት ማለት ነው ይህንን እንግዲህ የመተግበር የሚያስችል ምቹ ምህዳር ተፈጥሯል ከዚህም ባሻገር ይህንን የምርጫ ሂደት እንግዲህ ተፎካካሪ ፓርቲዎችም ከምርጫ በፊት ያለውን ቅድመ ዝግጅት በማመቻቸት ና ምቹ ምህዳርን ከመፍጠር አንጻር በቅርበት እየተነጋገሩ እንደሆነ የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን በማመቻቸት የግንዛቤ ማስጨበጫ ስልጠናዎችን ጭምር በማዘጋጀት እስከ ቀጣይ የምርጫው ሂደት ጭምር እነዚህን ተግባራት አጠናክሮ እንደሚቀጥል ተጠቅሶበታል። ከዚህ ባሻገር ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ቅድመ ዝግጅት ስራ እንግዲህ እያከናወነ ያለው በቀጣይ ዓመት 2018 ላይ ህገ መንግስቱን፣ በሚፈቅደው አዋጁን በተመቻቸለት ሁኔታ በቀጣይ ዓመት በ2018 አጠቃላይ ሀገራዊ ምርጫውን ለማከናወን በማሰብ ነው። በዛሬው የመግለጫ መርሃ ግብር ላይ የተነሱ ሀሳቦች እነዚህን ይመስላሉ። በረከት፣ እጅግ አድርጌ አመሰግናለሁ። አሸናፊ፣ መልካም ቀን።